ከመቼውም ጊዜ በላይ ዓለማችንና ምድራችን በፈጣን የለውጥና የጥፋት ጉዞ ላይ ትገኛለች። የሰው ልጅ በምድር መኖር ከጀመረበት ዘመን ጀምሮ አሁን በምድራችን ላይ የሚታዩ የተፈጥሮ ጠባያት ለውጥና የሰው ልጅ እልቂትና ሞት በምድራችን ላይ እንዳሸን የሰፋበትና የተንሰራፋበት ጊዜ እንገኛለን። በተለይ ደግሞ ባደጉትና በሰለጠኑት ምዕራባውያን ሀገራት ከምድር መናወጥ እስከ ጎርፍ ከባሰም ደግሞ እስከ ሱናሚ ድረስ የሚታዩት የተፈጥሮ ጠባያት የሰው ልጅ እልቂትና ሞትን በምድራችን ላይ ከመቼውም ጊዜ በላይ በአይናችን እያየን እንገኛለን። ይህ ደግሞ ምድራችን አሁን ከኖረችበት ዘመን ይልቅ የማትኖርባቸውና የመጥፊያዋ ዘመናት ቅርብ እንደሆኑ ከመጽሐፍ ቅዱስ ቃል እስካለንበት እውነት ድረስ ስንመለከት ይህ እውነት ሆኖ እየመጣ ያለ ክስተት ነው። ምድራችን በዚህ ብቻ ሳይሆን በሌላም የሰው ልጅ ጥፋትና ጦርነትም እየታወከችና የሰው ልጅ መልእክት እየበዛ ይገኛል። ሰው እርስ በርሱ የማይተማመንበት መጽሐፍ እንዳለው ፍቅር የቀዘቀዘበት ሆኖ የሚጠራጠርበት ዘመን ላይ ከመገኘታችን እየተነሳ አንዱ አንዱን አጥፍቶ የበላይነትን ለማሳየት የኒኩለር ጦር መሳሪያን በመታጠቅ ድሮ የነበሩትን እያደሰ በአዲስ ቴክኖሎጂም እየዋጄ በምድር ያለው የሰው ልጅ የመኖር ተስፋን ካጣና በስጋትና በሰቀቀን መኖር ከጀመረ ከረመረም ብሏል። በተለይ እስራኤል ከጋዛ ሩሲያ ደግሞ ከዩክሬን ጋር ከገቡበት ጦርነት አኳያ ስንመለከተው ሁሉም ለጦርነትና ለጥፋት የተዘጋጀበት ዘመን ላይ እንገኛለን። እነዚህ በተፈጥሮ ጠባያት እየተቀያየሩ የሰው ልጅም በጭንቀትና በመከራ በሚጓዝበት በዚህ ዘመን ከብዙዎች የተሰወረው ብዙዎች ያላስተዋሉት ይህ ሊሆነና ሊመጣ ግድ ነው ተብሎ በመጽሐፍ ቅዱስ የተነገረውን የትንቢት ቃል ብዙዎች ባለማሰብና ባለማስተዋል በራሳቸው መንገድ በራሳቸው ፍላጎት የሚጓዙና የሚኖሩ ሰዎች የትየሌለ ናቸው። አሁንም መጽሐፍ በትንቢት የተናገረው ቃልም ብቻም ሳይሆን ከመቼውም ጊዜ በላይ የክርስቶስ መምጫና መገለጫ የመጽሐቱም የመለከት ድምፅ የሚነፋበት ጊዜ ከፊታችን ቅርብ እየሆነ እንደመጣ ከምናያቸው የጥፋት ምልክትና ከመጽሐፍ ቅዱስ የትንቢት ቃል እንረዳለን። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን በዓለማችን ላይ እየታዩና እየተከሰቱ የመጡ የምድር መናወጥ፣ ጎርፍና የማዕበል መጥለቅለቅን እንዲሁም ጦርነትን አስመልክቶ በመጽሐፍ ያለውን ቃልና የወደፊቱን ዕጣ ፍንታን በተመለከተ መረጃዎችን ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ በቤተሰብነት አብራችሁ እንድትቆ ለመቆዩ የምጋብዛችሁ ሙሉጌታ ስዩም ነኝ። በያቅጣጫው የሚሰማው መጥፎ ዜና አስፈርቶን ምናልባትም ሽብር ለቆብን ከሆነ እንዲህ የሚሰማን አንተን አንቺን ወይም ማንኛውንም ሰው ሳይሆን ይህ በምድር ላይ ያለው የሰው ልጅ ፍርሃትና ጭንቀት ነው። የሰው ልጅ ዕለት ዕለት በሚዲያዎችና መገናኛ ብዙሃን የሚሰማቸው ነገሮች ተስፋ የሚሰጡ የመኖርን ዕድል የሚያለመልሙ አይደሉም። ምድራችን ከመቼውም ጊዜ በላይ ባለመተማመን በጦርነት በጥፋትና በተፈጥሮ ቁጣ ውስጥ እየተጓዘች ትገኛለች። ቢሆንም በዚህ ክስተትና ጉዞ ውስጥ ደግሞ የክርስቶስ የትንቢትን ቃል የሚያስቡ በዘልማድና በአጋጣሚ ደግሞ እያነበቡት ባለማስተዋል የሚያልፉት ደግሞ እልፍ ናቸው። ቢሆንም ግን የተፈጥሮ ጉዞና የትንቢቱ ቃል መፈጸሙ የማይቀር ስለሆነ እኒህ ነገሮች መታየትና መከሰት ከጀመሩ ከረምረም ብለዋል። አሁን በምዕራቡም ሆነ በየትኛውም ዓለም የምንመለከተው ምድራችን ከኖረችባቸው ሺህ ዓመታት ባለፈ አሁን ያላትና ቀሪ ዕድሜ እጅግ አጭር መሆኑን ከመጽሐፍ ቅዱስ የትንቢት ቃልና ከተፈጥሮ ጠባያት መረዳት እንችላለን። እነዚህም በምድራችን ላይ የምንመለከታቸው እንደ ማዕበል፣ ከባድ አውሎ ነፋስና የምድር ነውጥ ያሉ የተፈጥሮ አደጋዎች ወይም ክስተቶች አውዳሚ ለሆነ የጎርፍ መጥለቅለቅ፣ ከፍተኛ ጉዳት ለሚያደርስ የመሬት መንሸራተት ለሌሎች የተለያዩ ጥፋቶች መንስኤ እየሆኑም ይገኛሉ። እነዚህ የተፈጥሮ ጠባያት መለዋወጥና መከሰትም ብቻም ሳይሆን እጅግ በጣም በርካታ የሰው ልጆች ህይወትም በነዚህ የተፈጥሮ መለዋወጥና አደጋዎች ሰው እየሞተ እያለቀ እየተፈናቀለም በከባድ ጉዳትና ምከራም እያለፈ ይገኛል። በህይወት ያለው የተረፈውም ሰው ከጠፉትና ካለቁት ሰዎች ከመማርና ከመጸጸት ይልቅ እሱ የኖረው በአጋጣሚ በቴክኖሎጂና ያለበት ስፍራ ምቹ እንደሆነ በማሰብ ይገምታል። ቢሆንም ግን ከሞቱትና ከጠፉት ይልቅ ያለው ሰው እንዲማርና እንዲጸጸት፣ ንስሐም እንዲገባ እግዚአብሔር አምላክ በብዙ አጋጣሚዎች እንደነዚህ ያሉ ምልክቶችን ይሰጣል። መጽሐፍ እንዳለው አሁንም የሰው ልጅ አያስተውልም። በእነዚህ የተፈጥሮ ኃይሎች የተነሳ የሚሞቱት ወይም ለከባድ ጉዳት የሚዳረጉት ሰዎች ቁጥራቸው ከምንጊዜውም በላይ ጨምሯል። አሁን አሁን እንደምንመለከተውና እንደምናየው ተፈጥሮ በሚቆጣ አውሎ ነፋስ፣ በሚመጣ ጎርፍም በሚሆንበት ሰዓት ላይ በባህር ዳርቻዎች ብቻም ሳይሆን በመሀል የብስ የሚኖሩ ሰዎችም ከነዚህ ጥፋትና አደጋዎች ማምለጥም አልቻሉም። እነዚህ ያሉ ምልክትና ጥፋቶች በሚታዩበት በዚህ ዘመን የሰው ልጅ ልክ እንደ ኖህ ዘመን ይጋባ፣ ያገባ፣ ይበላ፣ ይጠጣ ነበር ተብሎ እንደተጻፈው አደጋዎችን እያዩ ጥፋት ምልክቶችን እየተመለከቱ ሰው ከመደንገጥና ከመጸጸት ከማዘን ይልቅ በጉዳዩ ላይ የማይረባ የማይጠቅም ትንተናና እንቅስቃሴና ድርጊቶችን በማሳየት የሰው ልጅ ከኖህ ዘመንም እየከፋ የልቦ ማስተዋል የተወሰደበት ዘመን ላይ እንዳለን እንረዳለን። ሰው ማዕበል አይቶ ያልደነገጠ፣ አውሎ ነፋስ ሲነሳ ያልተሸበረ፣ የምድር መናወጥም ተመልክቶም ያልተጸጸተ፣ ያልተመለሰ ሰው ማን ነው ቢባል በዘመናችን ያለው የሰው ልጅ ነው። በምድራችን እስካሁን ከተከሰቱት የበለጠ ኃይል ያላቸው ማዕበሎች፣ ለሞት ሊዳርጉ የሚችሉት የሙቀት ወጀቦች እንዲሁም ጎርፍና ድርቅን የሚፈራረቅባቸው ወቅቶች የሚከሰቱበት አጋጣሚ እየጨመረም እንደሚሄድ የሳይንስና ቴክኖሎጂ ባለሙያዎች ቢገልጡም፣ እነዚህ የተፈጥሮ ጠባያት ድርቅና የአየር ሙቀት መጨመርም ሊመጡና ሊከሰቱ የቻሉት በሰው ልጅ ጥፋትና ስግብግብነት የተነሳ የተፈጥሮ ጠባያትና ባህሪያት በመቀየራቸው ለሙቀት፣ ለከባድ ቅዝቃዜ፣ ለጎርፍና ለማዕበል፣ ለምድር መናወጥም የሰው ልጅ ሲሳይ እንዲሆን አድርጎታል። የዓለማችን መከራና እጣፈንታም በዚህ ብቻ የተወሰን አይደለም። አሁን በምድራችን ከየትኛውም ጊዜ በላይ እርስ በርስ የማይተማመኑ የሚጠራጠሩ፣ የማይግባቡና የማይስማሙ ሀያላን መንግስታትን በምስራቅም በምዕራብም እየተመለከተን እንገኛለን። በአንድነትና በአብሮነት በስምምነት ከመኖር ይልቅ ሁሉም ኃይሉንና ጉልበቱን አሰባስበው ፊት የነበሩትን የጦር መሳሪያዎችን በተለይ ደግሞ ቀድሞ የነበሩትን የኒክሌር ጦር መሳሪያዎችን በአዲስ የጦር መሳሪያዎች በመተካት በአሜሪካ በሩሲያና በቻይና የምንመለከታቸው ሩጫና ውድድር አሁንም ለድሃውና ዝቅተኛ ህይወት ለሚኖረው የሰው ልጅ የተረፈውና ያመጣለ ለማሳለጥ ጠብ ያለ ነገር ባይኖርም ምድራችን አሁንም ከተፈጥሮ ጠባይ ውድመት በላይ የሰው ልጅ የሚያመርታቸው እንደነዚህ ያሉ የኒውክለር ጦር መሳሪያዎች የሰው ልጅና የምድርን እጣ ፈንታን በሰው ልጅ እንዲወሰን እያደረገው ይገኛል። አሁንም የሰው ልጅ መግባባትና መተማመን ባለመኖሩ ምዝራችን ምዕራብና ምስራቅ በሚል በሁለት ርዕዮት ተከፍለው ሁሉም የጦር መሳሪያ የሚያመርትበት ከቻለም ደግሞ በጃዙር የሚዋጋበት አለበለዚያ ደግሞ ፊት ለፊት የሚጋጥምበትና ያመረተውን መሳሪያ የሚሞክርበት ዘመን ላይ በመድረሳችን የሰው ነፍስ እየረከሰበት፣ ጦርነት እየተስፋፋበት፣ ጉልበትና ትዕቢት እየነገሰበት ዘመን ላይ እንገኛለን። እነዚህ የጦርነትና የተፈጥሮ ጠባያት ለውጥና የሰው ልጅ ሞትና እልቂት በመጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ እንደተናገረው አስቀድሞ የተነገረው የትንቢት ቃል ይፈጸም ዘንድ ግድ በመሆኑ እነዚህ የማይቀሩና የሚከሰቱ ወይም የሚጠበቁ ምልክቶች እንደሆኑ ተናግሯል። ኢየሱስ ክርስቶስ ከተናገራቸው ትንቢቶች መካከል አሁን እንደምንመለከተው የሰው ልጅን እየበላ እያጠፋ እየመጣ ያለው የተፈጥሮ ጠባያት መለዋወጥና መቀያየር፣ ከሙቀት እስከ ቅዝቃዜ እስከ ጎርፍ ድረስ እንዲሁም ረሃብና ድርቅ፣ እነዚህ የመሳሰሉት ችግሮች በጌታችን በኢየሱስ ክርስቶስ የደብረ ዘይት ስብከት ወይም የምጽአት ምልክት ከተነገሩ ነገሮች መካከል አንዱ ነው። ከነዚህ መካከል የተወሰነውን ላንበብላቸው በማቴዎስ ወንጌል ምዕራ ምዕራፍ 24 ከቁጥር ሰባት ጀምሮ እንዲህ ይላል፤ ሕዝብ በሕዝብ ላይ መንግስትም በመንግሥት ላይ ይነሳልና ራብም ቸነፈርም፣ የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው በማለት ጌታችን ኢየሱስ ክርስቶስ በምድር ላይ አሁን እንደምንመለከተው ያሉ ጥፋቶችና ምልክቶች የማዕበል የጎርፍ የውሽንፍር፣ አውሎ ንፋስ፣ የምድር መናወጥ፣ ረሃብና ድርቅ፣ ቸነፈር በምድራችን መከሰቱ የማይቀር እንደሆነ ተናግሮታል። እነዚህ ገና ጅማሬዎች ናቸው እንጂ ወደፊት ከዚህ የከፋና የሚከብዱ ምልክቶች እንደሚጠብቁን ነው ጌታችን የተናገረው። ምክንያቱም ሲናገር እነዚህ የምጥ ጣር መጀመሪያ ናቸው በማለት አሁን በምድራችን የምናያቸው እኛን ያስጨነቁን ልባችንን ያዛሉት የማህበራዊ ሚዲያንና ትልልቅ መገናኛ ብዙሃንን ያጨናነቁት የተፈጥሮ ለውጥና የምድር መጨነቅ በሂደት ለሚመጣው ለትልቁ ጥፋት መንደርደሪያ እንደሆኑ ጌታችን ችግሮችን አስቀድሞ ነግሮናል። ሌላው ከዚህ ጋር ተያይዞ የሰው ልጅ በጦር መሳሪያ ውድድርና አሽቅድድም ውስጥ ገብቶ አንዱ አንዱን አጥፍቶ ለመንገስ የሚያደርገው ጥረት ከዚያም ባለፈ ቴክኖሎጂን መሰረት ያደረገ ሰው አልባ ብቻም ሳይሆን የኒኩሌር ጦር መሳሪያዎችን እጅግ በረቀቀና በሰለጠነ መንገድ በማምረት አንዱን ለማጥቃት እሱ ለመኖር ከፍተኛ ርብርብና እሽቅድድም ማድረጉ ደግሞ ይህም በጌታችን በኢየሱስ ክርስቶስ የትንቢት ቃል የተነ ነገረ በመሆኑ የሰው ልጅ ያለ ጦርነትና ያለ ኃይል መኖር የማይችል እስኪመስለው ድረስ ጌታችን የተናገረውን ቃል እንዲማስታወስ ይገባናል። የማቴዎስ ወንጌል ምዕራፍ 24 ከቁጥር ስድስት ጀምሮ ጌታችን አሁን በምድራችን ስለሚሆኑ ጦርነቶች እንዲያሉን ትንቢት ተናግሯል። ጦርንም የጦርንም ወሬ ትሰሙ ዘንድ ግድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው በማለት ጌታችን ኢየሱስ ክርስቶስ አሁን የሚሆነውን ነገር ነግሮናል። አሁን በምድራችን ላይ የምናያቸውና የምንመለከታቸው እጅግ ከባድ እልቂትን እየፈጠሩ ያሉ በምድርም ታሪክ ተሰምቶ የማይታወቁ እስራኤል በጋዛ ላይ የምታደርገው ጦርነት፣ ሩሲያ ደግሞ በዩክሬን ላይ የፈጸመችውን ወረራን በተመለከተ ብዙዎች በታሪክ ካልሆነ በስተቀር በዓይናችን እንዳልተመለከተን እናስባለን። ይህ ታላቅና ከባድ የምንለውን ጦርነት በመጽሐፍ ቃል ግን ሲናገር ዳሩ ግን መጨረሻው ገና ነው ብሎ እንደተናገረው እነዚህ ጦርነቶች ትልቅ ይምሰሉን እንጂ ኋላ ለሚመጣው የአርማጌዶን የጎግማጎግ ጦርነት በመጽሐፍ ቅዱስ እንደተነገረው መሰረት ከነዚህ አኳያ ሲታይ እነዚህ ጦርነቶች ይምንትናቸው ብሎ ጌታችን እነግሮናል። አለማችን በነዚህ ፈ የሚባል ለውጥና ጉዞ ውስጥ እየተጓዘች ሰው ዋጋ እየከፈለ ሞትና እልቂት እየሰፈነበት ስደት መራብና መጠማት በብዙ አካባቢዎች እየተመለከትን ባለንበት በዚህ ሰዓት ላይ ፍትሐዊ የሀብት ክፍፍል በሌላት በምድራችን ውስጥ በሚኖሩ ባለጸጋዎችና ሀያላን መንግስታት ድሃዎችና ምስኪናን ሰዎች ዋጋና ስቃይን እየተቀበሉ ይገኛሉ። መጽሐፍ የሚለውን ቃል ሁላችን ማስተዋል ይገባናል። ዓለም ሁሉ አላፊ ጠፊ ነው ብሎ ጌታ እንደተናገረው አሁን የምንመለከተው ብልጭልጭ ዓለም ጆሯችን የሚሰማው ልብን የሚያሸብረው ዘግናኝ ወሬና መረጃ ሁሉ አላፊ ሁሉ ጠፊ፣ ለዘላለም በክብሩ ጽንቶ የሚኖረው እርሱ ክርስቶስ እንደሆነ መጽሐፍ የተነገረውን ቃል እያሰብን ሁላችን ልባችንን ከሚያዝለው መንፈሳችንን ከሚረብሸው ከዓለም አሰራር በመውጣት ክርስቶስን በማምለክ በእውነትና